አንተን ጠርቶ ና ብሎ ጠርቶ ከአንተ ጋር ውል ሊገባ የተዘጋጀ አንድ ሰው አየው። ሰውየውን ለሰው የማይሆን ሰው ነው። እግዚአብሔር ግን ለአንተ እንጀራ አድርገ ይሰጣለሁ። አሜን። ጎሬ ምንድን ነው ጎሬ? ኢሊባቦር ወደ መቶ አካባቢ ነውና፣ ትልቅ ሱቅ ነበረኝ ጎሬ። ጎሬ? አዎ፣ ኤሌክትሮኒክስ ቤት ነበረኝ ጎሬ። ወደ 12 ዓመት ኖርኩኝ እዛ ጎሬ የሚባል ቦታ እየተሰራ መንፈስ አለው አንተ ላይ አስጠልቶኝ፣ ሱቄን ሶስት ወርስ ወደዛ ሳልሄድ አስጠልቶኝ ዘግቼ ነው የወጣሁት፣ አስረክቤ እቃው። አሸናፊ ጋር ምን ያገናኛል አንተን? ሱቁን ያስረከብኩት ላሸናፊ ነው ያስረከብኩት። ተሻለን ታውቂያለሽ? ምንም ቢወራ ቤት መግባባት የሚባል ነገር የለም። ኤልያስ፣ ለምንድን ነው እግዚአብሔር አንድ ቀን እኔን ማያስበኝ? ይሄ ነው መጨረሻ ክርክሬ። ቸርች ማለት ነው እያልኩ ነው። በግድ አመጣች ባለቤቴ ጌናውን ምጸሌሌ ስርነን ቀን ለውጥ ነው እግዚአብሔር የሚያመጣ። እዛ የደጋ ለም ከተማ ደስታ የሚባል ሰው ታቅያለች? እች ልጅ መንገድ ላይ ዩኒፎርም ለብሳ ኮፍያ አርጋ ቆማ አየኋት ምንም ማድረግ አልችልም ያንቺን ትንብት ሊናገር ነው ትራፊክ ነው የምትኙ አሜን ደግሞ ቤት ከሆነ ኮንዶሚኒየም ምናምን እናንተን አይመጥናችሁ አሜን አዎ አርባ ስልሳ ኮንዶሚኒየም ነው የገዛችሁት አርባ ስልሳ ኮንዶሚኒየም አይመጥናችሁ አሜን አሜን አንደኛ የተሰራው መንፈስ አሰራር ተሻለ ላይ ነው ሁለተኛው ተሾሜ ላይ ነው እኔ ነኝ አንተ ነህ ደሞዝ ስንት ነው? ሁለት ወር ውስጥ በፊት ስንት ነበር? ሦስት ሺህ ሦስት ሺህ አንተ እመን፣ ደሞዝን ወደ አስር ሺህ ላስገባ። ቀጣይ ቀን፣ ቀጣይ ሳምንት፣ ቀጣይ ወር የሳቅ ይሆንላችኋል። አንደኛ ቤት ትሰራለህ አሜን ጸዳ ያለ ቤት ትሰራለህ አሜን ሁለተኛ አሁን ካለበት ትወጣለህ አሜን ሰለቸክ አይደል በጣም መረረክ በጣም ለምንድነው ሰው ጸልዮ ይቀይራል እኔ ስራ ባይቀይረኝም ለምንድነው ጌታን ጸልዬ ማ ልቀይረው ሁለተኛ ከልጅነቴ ጀምሮ ድካም፣ ልፋት፣ ድካም ልፋት በጣም ሰው የሆነ ያመታትን ተቸግሮ የሆነ ያመታት ላይ ያርፋል አንተ ግን ከልጅነቴ ያው ነው በቦታው ነው። ሰው ከአባት ከእናት እግር ስር ቁጭ ብሎ ከሚያድግበት ጊዜ ጀምሮ ነው አንተ የሰው ሀገር ወጣው። ትክክል ከዛ ጊዜ ጀምሮ ወደ ሰው ሀገር ወጣ እንጂ እነሱ እዛ ነው ሲባል አንተ ያለህበት ከተማ ሲጠራ ተሳክቶል፣ ሀብታም ሆነ እንደምትኖር ነው የሚያስቡት። አንተ ግን ከልጅነት ጀምሬ ከቤተሰቦች ጋር ሄደ ራሱ ልትገናኝ አትፈልግም። ትክክል ራስን ሰውሬ ነው የምትኖረው። ትክክል ለምንድን ነው ጸልዬ ማልቀይረው? ለምንድን ነው እግዚአብሔር አንድ ቀንንን ማያስበኝ ይሄ ነው መጨረሻ። ክርክሪ ትክክል። ቸርች ማለት ደም ያልኩ ነው። አሁን በግድ ያመጣጭ ባለቤቲ ጌና፣ አሁን መጸልይልኝ ሲር ነንቀል። ለውጥ ነው እግዚአብሔር የሚያመጣ አመን። አንተን ካየው በኋላ ወላይ ተሶዶ ውስጥ አንድ አሮጌ ቤት አየው። የድሮ ቤት። እዛ ቤት ላይ አንተን ሌላ አንድ ሰው ተጨምሮ የተሰራ መንፈሳ ያለ፣ ሁለት ሰው ላይ የተሰራው መንፈስ አሰራር። አንደኛ አንተ በምንም በገንዘብ በጤና በምንም የሰላም ኑሮ እንዳትኖር የበረከት ኑሮ እንዳትኖር የበታቸውን እንድትኖር ካንተ ጋርም ለተሰራበት። ይሄ ሰው ደግሞ ካንተ የባሴ ዝቅ ብሎ ተከፍቶ ተጥሎ እንዲቀር ሁለት ሰው ላይ የተሰራ መንፈስ ያለው አንደኛ የተሰራው መንፈስ አሰራር ተሻሌ ላይ ነው። ሁለተኛው ተሾሜ ላይ ነው። እኔ ነኝ አንተ ነህ። ግን የድሮ ቀይ አሰሩራየሁ በዛ ገንዘብ የተደገመ መንፈሳ ያለው ባንቴ ላይ አሁን ችግር የለም ይንቀሳቀስ አለ አይደል ይሄ ሰው ቀስ እያለ እጁ እግሩ እየተያዘ እንዲመጣ እየታሰረ እንዲመጣ ቀስ በቀስ ፓራላይዝ እንድትሆን ይሰበር ይሰበር ይሄ ሰው ነጻ ይውጣ ደሞዝ ስንት ነው ሁለት ወር ውስጥ አራት አራት ሺህ ገባ በዚህ ሁለት ወር ውስጥ አራት ገባ በፊት ስንት ነበረ ሶስት ሺህ ሶስት ሺህ እና ልጸልልና አንተ ይመን ደሞዝን ወደ 10 ሺህ ላስገባ። አሜን። የዚህ ሰው እርምጃ ይጨምር። ቤቲም ክራይ ነው። አዎ፣ ስንት ልጆች አሉ? አራት። አሁን እንሰብራለን። አሜን። ሂድ! ከዚህ ሰው ላይ ቶሎ፣ እንዳይለወጥ እስከ መቃብር እንዳይለወጥ አረጋለሁ፣ መተል ሳት አድርጌያለሁ። ህይወቱን ልቀቅ! አንድ ሁለት ሦስት። ሂድ ሂድ! ጣለውና ሂድ ጎ በጌታ በኢየሱስ ስም ከዛሬ ጀምሮ እግዚአብሔር በህይወቴ ላይ ፈጣን የሆነ ለውጥ ያመጣል። አሜን። በድግምት ህይወቴን ስርስር ያደረገ የሰው እጅ ከዚህ ሰዓት ጀምሮ ከላይ ላይ ተነስቷል አሜን። ሰላሚ ብዙ ይሆናል። ልጆችን በክብር ታሳድጋለች። ጌታ እግዚአብሔር ከዚህ ቀን ጀምሮ በህይወቴ ላይ ለውጥ ያመጣል። አሜን ከቅርብ ቀናቶች በኋላ ደሞዝ ወደ አስር ሺህ ገብቷል። ይሄ ሌላ ሰው ማንም ይሄንን ላያምን ይችላል። እራሱም ከፈለገ ይመን፣ ካልፈለገ አይመን። እኔ አሁን በሱ እምነት አይደለም በእግዚአብሔር ድምፅ ነው የሚሰራው። አሜን የዚህ ሰው ደሞስ በኢየሱስ ስም ተጨምሯል አሜን። ዋጋ አትከፍልም፣ አትጎሳቆሉም። አሜን የሚታይ ለውጥ መጥቷል። ዘናበል አሜን። እዚህ መተመስከር እሺ እግዚአብሔር አምላክ በዚህ ደቂቃ አንቺንም ቤተሰቦችሽንም ነፃ አወጣቸዋለሁ። አሜን። በጣም ብዙ ሙከራ ያለው የእናንተ ቤት እንዲፈርስ የእናንተ ቤተሰብ በሙሉ በሄደበት በሄደበት ተበትኖ እንዲቀር የሚሰራ መንፈሳ ያለው። እሷን ተመልከቷት። ልጅ ናት ገና ትንሽ ናት። የዝችን ልጅ ፎቶ ይዞ ጦንቃ ቤት ሄደ ሰውየው። ሙሉ ቤተሰቦቿን ለማጎሳቆል የሚሰራ መንፈሳ ያለው መስከረም ሳይገባ በሶስት ወር ውስጥ ከነሱ ቤት እርስ በርስ በጩቤ ሰው እንዲወጋ በስለት እርስ በርስ ሁሉም ሰው በቃ በጩቤ ነው። እናንተ ቤት ሁሉ ሰው በጩቤ ይነሳል። እርስ በርስ በጩቤ ተወግቶ አንዱ እንድታመም የቀሩ ደግሞ እንዴት እንዲህ ያደርጋል ተብሎ አንዱ አንዱን እያሳደዱ እንዲኖሩ እነሱ ቤት ላይ ከዘመድ የሚሰራ መንፈሳ ያለው ለእናንተም የዘመድ ጠላት አላቸው። የቤት ጠላት አሁን ትንሽም ነገር ትልቅም ነገር በተወራ ቁጥር ከልክ በላይ አመል ሚያሳይ ልጅ አየሁ። እናንተ ቤት ቡጉ የሚል ይሄን ደግሞ ቡጉ እንድል አንዴ ለብሶ የጣለውን አረውገ ልብስ ወስዶ አንድ ሰው አስደግመዋል። አንዴ ስሙን ወስዶ አስደግመዋል። ታናሽ ወንድሜ ተሻለን ወንድምሽ ነው። ምንም ቢወራ ቤት መግባባት የሚባል ነገር የለም። ኤልያስ ኤልያስ ወንድሜ ነው። ቤቲ ላይ ቤተሰቦች ላይ የተነሳ አውሬ አሁን ነው የሚታረዳው። እናንተን ይዞ ለማለፍ የመጣ ወጀብ አሁን ጥሏችሁ ያልፋል። ሁለቱም ወንድሞችሽ ናቸው። እርስ በርስ እንዳይግባቡ ቤተሰብ እንድጣሉ መጣላት ብቻ አይደለም እንድታመሙ ጭምር ሁሉም እየታመሙ ናቸው። ዳይሶን ታውቂያለሽ? ከዚህ ከተማ በጣም አጭር ኪሎ ሜትር የአንድ መቶ ብር መንገድ አካባቢ አጭር ኪሎ ሜትር ይርጋለም የሚባል ሀገር ታውቂያለሽ? ሀገርሽ ነው። የት ናቸው ቤተሰቦችሽ? በዚህ ቤተሰብ ላይ አሁን ነጻነትን በኢየሱስ ስም ጠራው። ሰላማቸውን መልሻለሁ። የአውሬውን ፍላን ከነሱ ቤተሰብ ባድኩ። ቤተሰብ ውስጥ ጫጫታ እንዲበዛ ጭቅጭቅ እንዲበዛ ጥላቻ እንዲፈጠር መበታተን እንዲመጣ ሚሰራ ድግምት አሁን ይሰባር፣ አሜን። እግዚአብሔር አፈረሰው፣ አሜን። በጌታ በኢየሱስ ስም ይሄ መንፈስ ላይነሳ ወደቀ፣ አሜን። ከዛሬ ጀምሮ ጤናችሁ አይነካም። ቤታችሁ ውስጥ መበታተን አይሆንም። ተስማምታችሁ ትኖራላችሁ። እያንዳንዳችሁ ላይ የእግዚአብሔር ጸጋ በኃይል ይመጣል። አሜን። ገና ጌታን በአደባባይ የሚያገለግል ሰው ከእናንተ ቤት ይወጣል። አሜን። ሚረት ሲስተር ናት። እሷ ላይ ከባድ የመዝሙር ጸጋ ሲመጣ አየሁ። ድሮ እኮ አገልጋይ ነበረች፣ ግን አሁን አገልጋይ ነበረች፣ አሁን ትታለች። በኢየሱስም በክብር ትቀጥላለች። አሜን። አሁን ጸጋዋን እጥፍ አድርጌ መለስኩ። አሜን። በጣም የምትገርም ዘማሪ ትሆናለች። አሜን። እሷም ቤት ገብታ ትልቅ ቦታ የምትደርስ ሰው ናት። ግን ቤት ገብታ ቁጭ እንድትል ምንም እንዳይኖራት የትም እንዳትደርስ ተጭኖባታል። በኢየሱስም አሁን አነሳው። አሜን። እዛ ይርጋለም ከተማ ደስታ የሚባል ሰው ታውቂያለሽ ች ነው። እቺ ልጅ መንገድ ላይ ዩኒፎርም ለብሳ ኮፍያ አርጋ ቆማ አያት። ምንም ማረግ አልችልም። የአንችን ትንቢት ሊናገር ነው። ትራፊክ ነው የምትሆኙ። ባንቺ ምክንያት በቤተሰቦችሽ መሃል ሁሉ ትልቅ ለውጥ ይመጣል። አሜን። እግዚአብሔር እናንተን ለመምታት እናንተን ወደኋላ ለማስቀረት የሚፈልግ መንፈስን ከዚህ ሰዓት ጀምሮ ገለባበጠው። አሜን። አፈረሰው፣ ሰበረው። አሜን። እንደዚህ ግማሽ ፈርቷን ለእናትሽ ለመያዝ ጥላት ትጅግ ትታማለች። በተለይ እዚህ አንድ ፈርቷን ይዞ ፓራላይዝ ሊያደርጋት ይፈልጋል። ጦንቀይ ቤት 26 ሺህ ብር ተከፍሎ ነው የተደገመው። በዛ በመደዳ ወደ ታች አልማዝ የምል ስም እናቴ ናት። እናትሽ ናት። ማን ትባላለች? አልማዝ። አሁን ከሷ ላይ እዛው ባለችበት መንፈሱ ይጮሃል። አሜን። በጌታ በኢየሱስ ስም ከላዩ ላይ ሂድ እሚባል። ሰውዬውን ታውቂያለሽ? ታውቂያለሽ? በምንድን ነው የምታውቂው? ያጎቴ ልጅ እሱ ነው ያስደገመባችሁ። አንደኛ እናትሽ ተፈውሳለች። ሞት፣ ድግምት፣ ህመም አንድም ሳይቀር ጥርግ ብሎ ከላዩ ላይ ሄዷል። ወንድሞችሽ፣ ቤተሰቦችሽ እርስ በርስ እንዲጋጩ የመጣ መንፈስ ጥርግ ብሎ ሄዷል። ዘርሽ ነፃ ወጣ። አሜን በኢየሱስ ስም ነፃ ወጣ። በእግዚአብሔር ጉብኝት ውስጥ አንድ ነገር አይደለም፣ ሁሉ ነገር አለ። አሜን እጎበኛለሁ አለ አንተን ጠርቶ ና ና ብሎ ጠርቶ ከአንተ ጋር ውል ልገባ የተዘጋጀ አንድ ሰው አየሁ ሰውዬውን ለሰው የማይሆን ሰው ነው እግዚአብሔር ግን ለአንተ እንጀራ አድርገህ እሰጣለሁ አሜን አይደለም ለሌላ ሰው ለቤተሰቡ እንኳን ብዙ የማይተርፍ ሰው ነው ግን እግዚአብሔር ለአንተ አሳልፈው እሰጣለሁ ስሰሜን ጎሬ ምንድን ነው ጎሬ ሊባቦር ወደ መቶ አካባቢ ነው እና ትልቅ ሱቅ ነበረኝ ጎሬ ጎሬ ኤሌክትሮኒክስ ቤት ነበረኝ ጎሬ ወደ 12 ዓመት ኖርኩኝ። እዛ ጎሬ ሱቅ ነበረ ከሰርክ አዲስ አባ ገባሁ። ምን አይነት ሱቅ ነው ያለ? ኤሌክትሮኒክስ ነበር፣ ትልቅ ኤሌክትሮኒክስ፣ አቤል ኤሌክትሮኒክስ የሚል ነበር። እዛ ነበር። ከዛ ዘግተ አዲስ አበባ ገባ። አዲስ አበባ ገባ። አሁን እግዚአብሔር ሌላ ታምራት ይፍጠር ይፍጠር። አሜን እዛ ጎር የሚባል ቦታ እየተሰራ መንፈስ አለው። አንቴ ላይ አስጠልቶኝ ሱቄን ሶስት ወር ወደዛ ሳልሄድ አስጠልቶኝ ዘግቼ ነው የወጣሁት፣ አስረክቤ እቃው። አሁን እግዚአብሔር ምርኮይን ሰባት እጥፍ አድርገ መልሳለን። አሜን። ሰባት እጥፍ አድርገ መልሳለኋል። ተቀበልኩ። አሜን። ሊያስጨንቅ ፕላን ያወጣ በእጂ ያለውን ሁሉ በልቶ የጨረሰ ልቢም፣ አስተሳሰቢም፣ ሁሉም ለሰውም ለእግዚአብሔር ምቹ ነው ግን በቃ ያንተን ነገር ብቻ በመዝጋት ጠልፎ እንዲ እንዲ በማረግ በማወዛገብ ጉልበትን ሲበላ የቆየውን እግዚአብሔር መትቻለሁ። አሜን፣ አሜን። እዛ ያለውን አይነት ሳይሆን አሁን ደግሞ እግዚአብሔር አከፋፋ ያደርጋለሁ አለ። አሜን፣ አሜን። ለአንተ በኢየሱስም የዱባይ መንገድ ከፍቻለሁ። አሜን። የቱርክ መንገድ ከፍቻለሁ። አሜን። የካናዳን መንገድ ከፍቻለሁ። አሜን። የጀርመንን መንገድ ከፍቻለሁ ከፍቻለሁ አሜን፣ ከፍቻለሁ፣ ተከፍቷል። አሜን አሸናፊ ጋር ምን ያገናኛል? አንተ ሱቁን ያስረከብኩት ላሸናፊ ላሸናፊ ነው ያስረከብኩት። አንተ ከስረ ለሱ አስረከብ፣ ለሱ ለሱ አስረከብ። ከነቤቱ ኪራይ ነበረ፣ ከነቤቱ ዛ ሁሉ ነገር ዕቃ አስረከብኩኝ። የቴክኒክ አስተማሪ ነው፣ ቴክኒክ ስኩል አስተማሪ ነው። እሱ እሱ አው ለሱ ሙሉ ያስረከብ የመጣሁት አንተን ያስከሰረ መንፈስ ተመቷል። አሜን አንተን ዳውን ከስራል ግን ይሄ በአንተ ቦታ የገባ ሰው ደግሞ አሸናፊ የሚባል ሰው ፓራላይዝ ሆኖ በዊልቸር ተቀምጦ ከዛ ቦታ ከስሮ እንዲወጣ አሁንም የሚሰራ መንፈሳ ያለው እዛው አንተ በምሰራበት በጌታ በኢየሱስም አፍርሻለሁ። አሜን። አፍርሻለሁ። አሜን። ይፍረስ። በጣም እናንተን ሁለታችሁ አንተም ከስረ ለቀቅ፣ ሌላውም እሱም በአንተ ቦታ ተተክቶ እየሰራ እንዲከስር ከክሳረው አልፎ ከወገብ በታች ፓራላይዝ ሆኖ በዊልቸር ቁጭ ብሎ እየታከመ ከስሮ ከዛ እንደወጣ እዛው ስራ ቦታ ላይ ደግሞ አንተ ከወጣ በኋላ የተሰራ መንፈስ ያለው እግዚአብሔር አምላክ በአንተም በሱም ላይ የተዘራውን ክፉ ዘር ሁሉ ነቅያለዋ። አሜን። በክብር አኖራለዋ። አሜን። አሁን የሌለውን ነገር ሁሉ በእጥፍ ወደ እጃቸው አመጣለዋ። ይህ ቤተሰብ ይባረክ። ቀጣይ ቀን ለምስጋና ይምጡ። ጠላቶቻችሁ የእናንተን ጉዳይ ከዛሬ ቀን ጀምሮ ወዶ ሳይሆን ተገዶ ይለቃሉ። አሜን። አስመጪ ላኪ አሜን፣ የምትሆንበት ጊዜ ደርሷል። አሜን። እግዚአብሔር አነሳለሁ። አሜን። ለሰው ማይተርፍ አለት የሆነውን ስፍራ ላንተ እግዚአብሔር ውሃ ልሰጣችሻለሁ። አሜን። እናንተ ጋር ከሳራ አይሆንም። አሜን። እሷን እያየው ከሷ ረቅ ብሎ ፍቅረ ማርያም የምል ስም አየው። ይህን ካየው በኋላ ለእሷ ከሆነ አገር የመጣ ልብስ የሰጠ አንድ ሰው አየው። ማን ነው ልብስ የሰጠሽ? የእሱ የጓደኛው ሚስት ናት። የጓደኛው ሚስት ከናዝሬት ገዝታ ሰጥታታለች። ከናዝሬት ገዝታ እርጉዞች የሚለብሱት ነው። ሁለቴ ነው እንደሆነ የሚገዛችልኝ እሷ። ሁለቴ ነው ወደዚህ መታ ነበር እና ወደ ክፍለ ሀገር ወደ ከመቱ ነበር የመጣችው ወደዚህ ከመጡ በኋላ ይዘው ሄዶ ሰጥቶ ከመጡ ነው የሚመጡት። ከመጡ መጡ አዲስ አበባ እኛ ጋር ያርፋሉ። ገስታ ሰጠቻት። እሺ ነው እንጂ ኃይልና ጉልበት ሰጧት። ፋውስ በህይወቱ ላይ አጸናው። አሜን። የምትፈልጉት ስንት ልጅ ቢሆን ነው ደስ የሚላችሁ? አራት አራቱም ሴትም ወንድም ዱብ ነው። አሜን። አሜን። ተቀበል አሜን። ደግሞ ይሄ ቤት ከሆነ ኮንዶሚኒየም ምናምን እናንተን አይመጥናችሁም። አሜን። ኮንዶሚኒየም የገዛችሁት አዲስ አበባ ምድር ላይ ትልቅ ትልቅ ነገር ሲወጣ በጨረታ አንደኛ የምትወጡ እናንተ ትሆናላችሁ። እግዚአብሔር ምድርቷን ለናንተ ያሳልፈ ሰጥቻለሁ አለ። አሜን። የዋህነታችሁን ተጠቅሞ ያጠቃ ጠላት ከዚህ ደቂቃ ጀምሮ እጅ ይሰጣል። ያንተን ነገር በልቶ የጠገበ መንፈስ አሁን ይተፋል። እግዚአብሔር አንገቱን ይዞ አሁኑ ያስተፋል። እምባሽ ታብሷል። ሳቅሽ ይቀጥላል። ቅርብ ጊዜ እግዚአብሔር እንደሚያስቃቸው ምልክት እንዲሆን ይህን ዘይት እኔ በእነሱ ላይ ስጨምር ሳቁ ይጀምራል። በኢየሱስም እንድትስቅ አዝዣለሁ። ይስቃሉ። ሁለቱም ይስቃሉ። ማይቋረጥ ሳቅ

ቀን ቀጣይ ሳምንት ቀጣይ ወር የሳቅ ይሆንላችኋል። ዘመናችሁ ከጠላቶቻችሁ እጅ ወጥቷል። ጎሬ ቁጭ ብሎ በረከታችሁን የሚበላ ለዋታን ሞቷል። አሜን። ጎሬ ሱቅ አለኝ። እንደዚህ የነገርከኝ ነገር አለ። ምንም ነገር ማን ነግሯል? እግዚአብሔር ነው። እግዚአብሔር ታምኛለሽ፣ ታምኛለሽ፣ አምናለሁ። በጣም እጅግ የታደላችሁ እናንተ። አሜን። እዚህ ቀን ጀምሮ ክብሩ በቤታችሁ ይቀጥላል። አሜን።